ዋትሳፕ ጽፎች ልኛል ራሻል፣ የዋትሳፕ ማልት ጣልቶ አልተሰረዘም፣ እንታረቃለን የሚል ነገር ነው። ከዚያ እሱ በውስጥ ነገረኝ። ይህን ሪከርድ ስትሰሚ እኮ ነው የሪከርድ ምንድን ነው ያደረግሽው ስልሽ አንቺ ነሽ እንደ ያልሽው ስልኩን ምናምን ስልሽ ከዛ እንደዚህ እንደዚህ ብሎ በቲክቶክ ጻፈልኝ ስትይኝ አይ የልጅ ነገር ነው፣ እንታረቃለን ብዬላሽ አልኩሽ። ወሬ እንዳወራ ፈልገሽ ነበር። ከዛ የልጅ ነገር ነው፣ እንታረቃለን አልኩሽ። ከዛ በኋላ ያን ያልኩሽ በይህን ሪከርድሽን ስሰማ ነው። ከእሷ ጋር ያለን ነገር እንደዚህ እያልሽ ከኔ ጋር ምንድነው? እኔ እኮ አንቺ እንደ እናት እንደምቀርብኝ እንጂ ከሱ ጋር ሌላ ወገን እንደሆነ ሳላገኝ ነበር አልወገንኩኝም። አንቺ እና እሱ ሰላም እንድትሆኑ እንጂ እኔ በፍጹም እግዚአብሔር ምስክሬ ነው፣ ሌላ ነገር የለም። ይሄን ደግሞ ማንም ሰው ያውቃል፣ ይሄ ሁሉም ሰው ያውቃል። ይሄን ይሄንን ሁሉ አሁን ለምሳሌ ከአንዱ ቤት መሄድ ግዴታ አሁን እኔ ከአንቺ ቤት ተመጣሁኝ ተከትዬ ስለመጣሁ አትከተ ብለሽ በፌክ በራስሽ አካውንት ለምን ደጻልሽ? እስከ የሆነ ነገር ብለሽ እንኳ በራስሽ አካውንት ነው ማለት ያለብሽ። ሳኩሽኩ ስስብሽ በፌክ ስምሽን እና ፕሮፋይልሽን ቀይረሽ መጠሽ እንደዛ ከማለት በዛኛው መጠሽ እንደዚህ አታድርጊ ማለት ደግሞ ሽር ተ አለበላቤት ደግሞ ሽር ይደረግልኛል ለምንደሆን አላውቅም። ከዛ ሶስታችሁ ናቸው አላቸው አለና አማራው አንቺ ምንድን ነው ግንኙነታችሁ? እኔ ምንም ግንኙነት የለኝም ከአማራው ጋር ወኮልኝ። እኔ ምንም ግንኙነት የለኝም። ከዛ ስመጣ ደግሞ እኔ ደግሞ መግባት ብላችሁ እንዳጠሩ ወይ ትንሿ አማራው ብላችሁ እንዳጠሩ ሰው ከዚህ በኋላ እሺ፣ በራሱ ስም ጥሩት። አሁን ማሚ በፌር የምጠይቅሽን ጥያቄ ብቅንና ነው ምክንያቱም አንቺ ብዙ ነገር የምታውቂ ነሽ፣ ኤክስፔሪንስ ነሽ። እች ልጅ ደግሞ ልጅሽ ትሆናለች ስለዚህ ያለውን ነገር በቅንና ነው እንድትገነዘቢያት ነው የምፈልገው። ልጅ ተሳስተሽም ከሆነም እኮ ልጅሽ ናት፣ ይቅርታ ማለትም አለብሽ። እሷ ሁን እሱ ተከትሎ ሲመጣ እኔ ተከትሎ ሲመጣ ይገባል እሷም ተከትላ ስመጣ ነ ጊዜ ነው ምላት። አሁን ባለፈው የእርቁ ቀን እንኳ በቃ እሷ ሌላ ቤት ነበር መጣ ገባ፣ እሷም ገባች፣ ፋኖንም ሳኩ፣ ሌሎች ሁሉንም ሳፏቸው እና ተጨዋውቶ በቃ ብዬ ከዚያ ተነስቶ ማን እንደሆነ ተነስቶ ሄድ እሱ መጨረሻ ላይ ሄድ እሷም ወጣ። ሰው ልናስአለ አንድ አግ ልናስገባ ስለ ወጣ። እኔ የምለው እንደ ሰው ይነቃል በቃ እኔ ሰው ማያውቅ ነበር የመሰለኝ እና እሱ ሲመጣ አንድ ስቴጅ እስ አንድ ስፈት ሰውም እንዲሰማ አልፈለኩም። በኋላ ነው በኋላ ፎቶ ሁሉ አስቶታ ግሎ ማሚ ይቅርታ ማሚ መጣላታቸው ታውቂ ነበር ይህም ብለሽ የጻፍሽላት ይመጣው ይህንን ካለ በኋላ ነው በቲክቶክ ስናወራ የአማራው ሚስ እንዳትይ ብለሽ ያዘ ያለኝ። ደውትን ብሎ በኔ ጽፎ በቲክቶክ ጽፎ እንዳት ችለኝ እንዴት ይሆናል? ብ ለሰው ነገር ለሰው ስናገር ከዚያ አይ አሁን እየተነጋገር ነው ትንሽ ጠብቂ፣ ይታረቃሉ አለ። ከዚያ እሱ መልሽ ጻፍኩለት በቦይስ እኛ አንቺ ሳቶኝ ብዙ ሰው ሞክሮ ሞክሮ ያልሆነ ነገር ነው እኔናሷ መታረቅ አለ። ከዚያ ሲንጠብቅ ብዬ ስንጠብቅ መጨረሻ ላይ የእርቁ ችግር ምናምን ሲመጣ ከጎኗ ነው የሚሆነው። አመጣት አለሁ አለ። አመጣት አለሁ ሲለኝ፣ በቃ ደርሳለኝ። አሁን ኩባ ሄዳለሁ፣ ስመለስ አመጣት አለሁ አለ። በቃ እሱን ነበር የምጠብቀው። ይሄን አመጣት አለሁ ያለኝ በቅርብ ቀን ነው ይሄ ሳሪ ገብቶ ይሄንን ሁሉ ሀሳብ ከመስጠታቸው ከሁለት ቀን በፊት ነው፣ አመጣታለች አለች። ይሄ የተጻፈው ግን ሴፕቴምበር ላይ ነው ማሚ፣ ሴፕቴምበር ሴቨንቲን ነው ይሄማ። ቆየኩ። ማንም ሰው አያውቅ ነበር እንጂ እኛማን ሰምተናል፣ መጣላታቸው። አዎ፣ ግን ይታረቃሉ የሚል ነበር ሀሳባቸው። አዲስ አመት ማለት ነው። ከአዲስ አመት በኋላ የሆነ ፕሮግራም አዘጋጅተው ነበር መቼ ነው ያን ፕሮግራም የነበረ? ትንሿ ይህና እንደዚህ የተነጋገር ነው እንዳልኩ ብሎክ የተደራረግነ ከእሱ ብር ተበደሪ ያለኝ ጊዜ በሱ ስም እሱ ነው ያለ። ክብዬ ለወደጅ ወርቅ ስናገር ለምን እሱ አለ ስል እዛ እሱ ነው ያለ ነው ያልኩት ስል ለምን በእኔ ስም ስል የዛኔ ነው እየተነጋገር ነው እሱ እዛ። በኋላ እየዞረ ለእነሱ የእሱ ምስትናት አትበሯት ይሆን ምን እንደሚያወሩ አላውቅም። ግን መጣ። እንደዚህ እንደዚህ ነው። እንዴት ተጣላችሁ ስትለኝ እኔ አደ ይሄ የኩታር አጠብ ነው እንታደርጋለን ብዬ ዝም አልኳት፣ ጠየቅኳት። ስለዚህ ከዛ በኋላ ነው ያም ፕሮግራም የተዘጋጀው። የሆነ ፕሮግራም ነበር አንቺ ቤት የ ምንድን ነው እና ለላይ የመሩት ፕሮግራም ነበረ። እሱን እኔ እሱን አላስታውስ። ከዛ በኋላ ነው ከዛ አዲስ አመት በኋላ ነው ከአዲስ አመት በኋላ ነው ቋግሜ ላይ ነው ቋግሜ መጨረሻ አካባቢ ላይ ማለት ነው። ማሚ በውስጥ እንደተጣሉ እንደተጣሉ ታውቂ ነበር ማለት ነው። በውስጥ እንደዚህ አይነት ነገር እንደነበረ እኔ አሁን እንትኑ ኮሜንቱ ላይ ኦነስትሊ እንነጋገር ከተባለ አንድ እንትን አላየሁበትም። እዚህ ጋር የተጻፈው ስህተት አላየሁበትም። ምንድነው ቅድም ተደውሎልኝ ነበር ይሄድ ስቤሽ ነበር አልፈለግሽም። ልምከርሽ እሱ በገባበት ተከትለሽ አትሄጂ፣ ከመጣሽ ግቢ እስከሚረጋጋ በዝግስ ጠብቂ፣ ይስተካከላል አይዞሽ የሚል ነው። ከአንድ እናት እንደዚህ አይነት ምክር የሚጠበቅ ነው። ነገር ግን እሱ አሁን ምናልባት እንደ ልጅ ያናደዳት አትከተው የሚል ቃልና ለምን በፌክ አካውንት ጻፈችል የሚለው ሁለቱ ነገሮች ናቸው እንትን እያሏት ያሉ

ከዛ ከነቀው በኋላ ነው እንደዛ ስትይ ስለ ልብስ ስለ ልብስ ነገር ስታወሪ፣ እንዴ ማሚ ብዬ አለ እሱ ማሚ ነሽ እንዴ ብያ፣ ሳፈጥብሽ አላወቅሽኝም እንዴ ምናምን አልሽኝ። ግን ያንኛው አካውንት ፕሮፋይል አድርገሻል። ማሚ ነሽ እንዴ ካልኩሽ በኋላ ነው ያን ነገር ያልሽኝ። አዎ አዎ፣ ይሄ ነው እንጂ ግን ስምሽን ቀይረሻል። ያነኛው የሚል አማራ እና የዛፍ ፕሮፋይል ነበረ። እዚህ ላይ ይህን በእንግሊዝ አድርገሽ ይህንን ፕሮፋይል አድርገሽ ስትመጪ ስትጽፊ በውስጥ ያንኛው አካውንት ሲላዊው ነበር። ለምን በዛኛው አልጻፍልኝም? ያንኛው ስልክ እየተደወለብኝ ነው አሁንም እኮ በዚህ ቀን ቀን ብዙ ጊዜ ስልክ ይደወልብኛል እና ነው ማታ ነው የምገባው። ታውቂያለሽ፣ ማታ ማታ ነው የምገባው። ጽፌል ይሻለው እኮ ማታ ማታ ነው የምገባው

ሄኖክ ነው ት ለሄኖክ የሚባለውን አላውቀውም እ የትንሹ አባል ማለት ሄኖክ ነው እሱ። አማራው ተሰርዟል። አይ ስላልሆነ እነሱ ሀገር እንደሆነ እውነት አለኝ። እኔ ብቻ ሳይሆን ለብዙ ሰው እውነት አለኝ ማሪ እኔ ሀገር እንደሆነ አውርታለች ማሚ። ግን እኔ እሷ ጋር ማለት እሷ ለእኔ ብቻ ሳይሆን ለብዙም ሰው አውርታለች፣ ግን እውነቱን አላቅም እንግዲህ። ኦኬ ለብዙ ሰው ማውራቷን በምን አወቅሽ? አያ አውርታለች። ላይፍ ላይ ብለዋለን ያላቅም ያን እንግዲህ ሪከርድ የለኝ ማቀው ነው። ኦኬ ላይፍ ላይ አንድ ሀገር መሆናቸውን ልካ አሁን አንቺ እንደነገረች ሻሞሻይ ሆና ማለታቸው ምናም አውርታለች ለምተሻ ብለዋል ሰሆነ ያለኝ ግን ያወርቀርደ ጥሩ ብለዋል እንጂ በቂ መረጃ የለሽም። አንቺ ጋ ለምንድን ነው ይህን ነገር አውርታችሁ አንቺ አሳልፈሽ ትሰጪ እንደሆነ አንቺ ለሌላ ሰው ታወሪ ይሆናል ብዬ ጠርጥሬ ነው ማሚ ያወራኋት፣ አለች። ለምንድ ነው አንቺ የምንጠረጥርሽ? አይደለም ድሮ ጀምራ ታወራለች እኮ ማሚ። ምን ዛሬ ይሄ ነገር ከተፈጠረ ነው እንዴ? በፊትም ጀምራ ታወራለች። በቀደም አልነገርኩሽም ይሄን ነገር። እኔ አልተገናኘሁም፣ እሱን አላገኘሁም። አንድ ዜኔት አንቺ ሚውት አርጊና ማሚን ይህ ጥያቄ ልጨርስ ከዛ በኋላ እድሉ ይሰጥሻሉ ሁለታችሁ አብራችሁ ትጋፈጡና ታወራላችሁ አማራ ሳይንት ከይቅርታ ጋር ቶሎ ቶሎ መልሽልን አንቺ ለምንድን ነው አማራ ሳይንት እሷ ማሚ ልትጠረጥርሽ አሁን ማሚ ምናለሽ መሰልሽ ይህን ቮይስ አውርተሻል ብለን ስንላት የሰጠቻ ስሚ አዳምጪ ማሪ ያለችው የሰጠቻችሁ አማራ ሳይንት ላለ አንቺ የሰጠችሽ እኔ ግን ያወራሁት ስለምጠረጥራት ነው እሷ ለሌላ ሰው አሳልፋ ትሰጠኛለች አትሰጠኝም ብዬ ስለምጠረጥራት ስለማላምናት ነው እንጂ በጭራሽ አልተገናኘንም። ማለች ለምንድን ነው የማታምሽ? አይደለም አይደለም ሲጀመር ማለት ነው። አሁን ልጅቷን ልውሰድ ስትላት ይሄ ነገር ጥሩ አይደለም እንደዚህ እንደዚህ እኮ እንደምታውቀው ቀርማም ትናገር ነበር በማለት ነው እንጂ ሰዎቹ እንደዛ ስላሉ ነው እንጂ ሲጀመር አይደለም። እኔን ጠርጥራኝ አይደለም ሲጀመር ብዙ ነገር ታወራኛለ ግን ይሄኛው ነገር ጥሩ ስላልሆነ ነው ብለው ሰዎችም ጓደኞችም ስላወሩኝ ይሄን ነገር ለንጅሪ ካርዱ እንዲወጣ የተደረገው አይደለም። ማሚ ደግሞ አልተገናኘንም አውቄ ነው ዋሽቼ ነው። ምክንያቱም አማራ ሳይትናወራ በጭራሽ ሰዓት በጭራሽ ድሮን ጀምሮ ዱባይ ምን ብሎ ምን ብሎ እያለች እዛ ቤት እኔ ሳልሆን ቤተኛ ሶኮናል እሷ ናት እኮ የምታውቃቸው። እኔ ነኝ እንዲ አይደለሁም። ሲጀመር ድሮ ምቶ ለ ለምንድን ነው አንቺ መጠርጠር የፈለገችው? ከይቅርታ ጋር አሁን ማሚ የምትለው እኔ አውቄ ነው ሪከርዱ ስለወጣ ነው እንጂ እኔን ጠርጥረኛ አይደለም። ሳሪ ሪከርዱ ስለወጣ እንጂ መልስ ስለሚፈልግ እንጂ ይህንን ብላ አይደለም። እኔ ጠርጥረኝ አይደለም። እሆይ፣ ጨረትእና ከሆነ ከዛ በኋላ አንቺን ደውላ ማስተባበያ ሰጣሽ አለ እንዳ። እኔ ለምንድን ነው አንቺ እኮ አውቀዋለሁ ብለሽ እኮ ከዚያን ቀደም አውርተሽኛል እንደዚህ አሁን ላይ አዎ፣ ኦኬ መረጃ አለሽ። አዎ፣ መረጃ እኔ ለጓደኛዬ ሼር አድርጌ እላታለሁ። እኔ አጥፍቼዋለሁ፣ ላኪን ይሆን ሼር ያደርግሽውን ላኪና ላኪን እንዳትናገሪብኝ የሚለውን አንቺን ጠርጥራ ወይም አንቺን አሳልፈሽ ትሰጪኛለሽ ወይም ደግሞ የሆነ ነገር ባውራት ሚስጥር ታወጣለችው አታወጣም ብላ ሳይሆን አምና ወዳ ፈቅዳ ነው ያወራችሽ። ባህል ሁሉንም ነገር ስለምታወራ ነው። ዝም በጣ አሁን እንደት ስላለች ይሄ ትክክል አይደለም። እስክርሻ ታደርጌ ልክልሽ እንዲሁ እንጂ ድሌት አድርገዋል እሱ ፎር አድርድ ያላረኩትም ለጓደኛች ፎር አዳርጉ ሽ የለ ከይቅርታ ጋር ጓደኛች ልክልሽ ትችላለች እኮ ይሄንኛው ፎር አድርድ ያላረኩላትም አይናገር ብላ ያለችውን እንትን አላልኩ። ማሚ አንዳትናገሪ እሺ። ማሚ አንቺ እናሷ መጀመሪያ አንቺ ከላክሽ ጀምሮ ቮይስ ታሰሚናለሽ መጀመሪያ አማራ ሳይንት ማነው የላከው? አንቺ ታቂዋለሽ አይደለው? ብለው የላከው አንቺ ነሽ ወይስ እሷ ነው? በፊት ቀን እንደምታቀው እዛ ሻይ ቡና እንደሚባባሉ ስትል እኔ ልጅቱ በጣም ታሳዝናለች። እንዴት ታቂዋለሽ ስላት፣ አዎ በደንብ አውቀዋለሁ። በየ አስር ኪሎ ሜትር ነው ስንት ብቻ ባላቅም እንደዚያ እንደሚረራቁ እንደሚገናኙ ነው። እንደገና ደግሞ ሊቢያ ላይ ደግሞ ሴትዮ እርጅ ብለው ብርም ጠይቆ የነበረኝ ብላኛለች። ያንን እንግዲህ እኔ አላቅም። ከዛ በሌላ ቀን ደግሞ ይህንን ብላ ስታወራኝ፣ እንዴት ታቄ የለብን የተሳሳተ ፎቶ መውጣቱን እኮ አቃለሁኝ እሷን የለም አቃለሁ ብላኛለች። ከዛ እንደገና ሪከርዱን ደግሞ ይህንን ስትልኝ አጠፋችሁ። መጨረሻ ላይ እንዳትናገ እንትን አላረኩትም አላስብ ብለሽ ደው ያወራሻት እንጂ በተአምር ያኔ እሷ ወይ ደግሞ እንትን ለማለት ፈልግ፣ አይደለም አይደለም፣ ደወለች እና ደውላ ይሁን ሪከርድ አርጋ ስትጠይቀኝ፣ አይ እኔ አላገኘሁትም እኔ ዝም ብዬ እነሱ እንዲታረቁ እንጂ እኔ እንደዚህ አላልኩም፣ አላገኘሁትም ብያታለሁ። ይህንን ደግሞ አትክድም አትክድም፣ ይህንን ብያታለሁ። አግኝተሽዋል አይደለም ወይ ትለኝ፣ አላገኘሁትም። ለሌላ ሰዎች እንዳታወሩ ብለሻታል አዳልኳት በፍጹም ይሄ የለም። የጠፋው ሜሴጅ ምንድን ነው ይተደርጋል? የጠፋው ሜሴጅ አያገኘዋለሁ። ለምንድን ነው ልጅቷን እንትን የሚሏት? ይታረቃሉ። ነገ ስራ ያለው ነው ስዊዘርላንድ ላይ ስራው ፖሊስ እንትን የሚሰራው ምናም ብዬ እንግዲህ እሱ የነገረኝን የነገርኳት፣ የጻፍኩላት እሱም ብዬ ያጠፋው፣ ምክንያቱም ጠረጠርኳትና ያጠፋው፣ ጠረጠርኳችን ልጅ

የአማራ ሳይንት እንዴት ነች? ስለመጣሽ ደስ ብሎናል። አይ ቲንክ ባለፈው ቻለንጅ ምናምን ሙሉልኝ ያልሽ እንትን ነበርሽ አይደል? ላይፍ ላይ አካውንትሽ አንቺ ከሆንሽ ስበኝ አካውንትሽ እንዲያድግ ቻለንጅ እንጂ አይደለሽም። ለማንኛውም ለማንኛው አንቺና ማሚ የምታወቁት መቼ ነው? እንዴት ነው? በተጨማሪ ደግሞ ማሚ አንቺ ስለመጠራጠራት ነው እያለች ነው አሁንም፣ ደግማ ማለት ነው። ከአሁን በፊት መረጃ ሊንክ ታደርጊባት ነበር ሮበጥሮሽ። እኔ የአሁኑንም ራሱ ለመስጠት ፈልጌ ሳይሆን የአሁኑንም ራሱ ለምንድን ነው የምትወስዳት ይች ልጅ አሁንም ችግር ትገባለች እያሉ ሰዎች ናቸው እንጂ እኔ አይደለሁም። አሳልፌ ሰጠዋን ነበር አሁንም ቢሆን ምን መሰለሽ፣ ለምን መሰለሽ አሁን እንደዚህ የምንጠይቅሻ አንችንም ሌላ ነገር እንትንለዋ ሳይሆን ነገሩ መጥራት ስላለበት ነው። ምክንያቱም በዙሪያ ያላችሁ ሰዎች በተለይ ማሚ በጣም ነበር የምትቀርባት። በዚህ ልክ ትሄዳለች ብሎ ማንም አልገመተም ነበር። እንዲያውም ሁለቱ ሲጣሉ ታስታርቃለች፣ ታግባባለች ያለውን ጎዶሎት